አሁን ልወረድ የምችለው ኢየሱስ ክርስቶስን አምኗል፣ የግል አዳኝ ሆኖ ተቀብሏል ተብዬ እንድሰደብ ነው የምፈልገው። ውሸት ነው። ኦርቶዶክስ ልጆቿን ወንጌል አታስተምረው፣ የእኛ ቤት ወንጌል ባወቁ ቁጥር ይጠነጥጣሉ። የወንጌል ዘመን ነው። ዘመኑ የወንጌል ዘመን ነው። የክርስቶስ ወንጌል፣ የክርስቶስ ተንሳኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ ዩኬ ናት የናዝሬቱ ኢየሱስ ዛሬ የሚያድናል። ሊሆን አንድ ደቂቃ ልጸል። ዮኒ ማኛ ያ ሚል ሰውን ዮኒ ማኛ አታገኘው። አምልጅ ያለሁ እንድሳደብ ምን እንድትል ነው? ኦርቶዶክሳውያን ወንድምና እህቶች፣ ይህንን ቪዲዮ ላይክ፣ ሸር፣ ኮፒሊንክ፣ ሪፖስት በማድረግ ለወንድማችን ለዮናስ ሙሉነህ ወይም ለዮኒ ማኛ አድርሱልኝ። ወረድ የምችለው ኢየሱስ ክርስቶስን አምኗል የግል አዳኝ ሆኖ ተቀብሏል ተብዬ እንድሰደብ ነው ምፈልገው። እንትናን ሰድቦ እንትናን ላስላሳርጎ ምናምን የሚባለው እሱን ፕሮግራም ጨርሰናል። እሱን ጨርሻለሁ። እሱ ፕሮግራም ዘግቸዋለሁ። አሁን ምፈልገው የኢየሱስ ክርስቶስ ወታደር ሆኗል፣ ዮኒ ማኛ ዮናስ ሙሉና የኢየሱስ ክርስቶስን መስክሯል፣ ወንጀለኛ ነው እንድባል ነው ምፈልገው ወንጀለኛ ነው፣ የክርስቶስን አዳኝነት መስክሯል፣ ክርስቶስን በሙሉ እሱ ብቻ ነው አዳኝ ብሎ ተቀብሏል፣ የግሌ አዳኝ ብሎ ተቀብሏል ብለህ እንድትከሰኝ ነው የምፈልገው። ሌላ ክስ ጨርሻለሁ፣ አልቋል፣ ጨርሻለሁ። ሌላው በቤት አትጸልም የተባለ ጴንጤ ዛሬ አደባባይ ኢየሱስ ጌታ ነው እያለ ነው። የኢየሱስን ኃይል እሱ ላይ ታየዋለን። በቤት አትችልም። ቤቱ ላይ ልጁን የቀበረ አለ። ቤተ ክርስቲያን ሄደ መቅበር አትችልም ተብሎ ታውቃላችሁ። በኢትዮጵያ ታሪክ ላይ ያለ ነው የሚኖር ነው የነበረ ነው። አሁን ቤትን ማመስገን አትችልም የተባለው አደባባይ ላይ ኢየሱስ ጌታ ነው ይላል። ክብሩን እሱ ይውሰድ፣ ክብሩን ጌታ ይውሰድ። ኢየሱስ ይችላል። የይሁዳ አንበሳ፣ የይሁዳ አንበሳ ኢየሱስና ኢየሱስ ብቻ ነው። ይሄ ከዮኒ ማኛ ሰምታችሁ የወንጌል ዘመን ነው። ዘመኑ የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ ዩኬ ናት። ለዘመናት መጽሐፍ ቅዱስ እንዳያነብ ደብቃችሁ እንዳይነካ አድርጋችሁ በማሳለም ብቻ መጽሐፍ ቅዱስን የሸወዳችሁት ምዕመናን ዛሬ መጽሐፍ ቅዱስ ገልጧል። መጽሐፍ ቅዱስ ስለገለጠ ተሳለም ብቻ ብለህ አታታለሁም። እስናገና ሀያፕን ነውማ። እንደዚህ እያጭበረበራችሁ መኖሩ ይቆማል። ለምን ገለጥ አድርጎ ሲያነብ ምን ያደርጋል? ኢየሱስ ጌታ ነው የሚለውን ይላል። መዳን በማንም በሌላ የለም በአንድያ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ሲነግርህ ታፋጠዋለህ። ኢየሱስ ክርስቶስ ስትል ነው እንደነሱ እንኳ ተኝታ አይደለም የምታድረው። ቤተክርስቲያኒቱ ከሌሊት ጀምሮ በቅዳሴው በሳሳቱ ኢየሱስ፣ ኢየሱስ፣ ኢየሱስ ስትል ነው የምታድረው። ጥዑመ ስም እንደሆነ፣ ስሙ ከሁሉ በላይ እንደሆነ፣ ጽኑ መድኃኒት እንደሆነ፣ ፍጹም ቤታችን እንደሆነ ብቻ ስለ ኢየሱስ ክርስቶስና ስለ ፍቅሩ ቤታቸውን ትተው እስኪመንኑለት ድረስ ስሙ እየጣፈጣቸው በክርስቶስ ኢየሱስ መኖር እያስደሰታቸው እሱን ስሙን ብቻ ተሸክመው በረሃ ለበረሃ ሁሉ የሚንከራስተዋል። ሚስታቸውን አቅፈው ማደር አይደለም ኢየሱስ ብሎ እንደዛ አይደለም፣ ከዛ ያለፈ ኢየሱስ ክርስቶስ ብለው ከአውሬ ጋር የሚታገሉ፣ ከረሃብ ጋር የሚታገሉ ሁሉ ምእመናን፣ ሊቃውንት፣ መነኮሳት ያሉበት ቤተክርስቲያን እንግዲህ ኢየሱስ ክርስቶስን ስሙን ብቻ ስንቅ አድርገው። ለሚስት ከማሰብ ለልጅ ከማሰብ ስለ ሌሎችና የዓለም ኮተቶች ከማሰብ ስለ ክርስቶስ ብቻ እያሰብኩኝ ስለ ክርስቶስ ብቻ እያሰብኩኝና ስለ እሱ ኃያልነት እየተመሰጥኩኝ እኖራለሁ ብለው ኑሯቸውን ሁሉ ለክርስቶስ ያደረጉት ኦርቶዶክሳውያን ናቸው። አሁን ምኑ ላይ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን የማታቀው ሲባል ዝም ብለው በደፈነው አታውቆትም ነው የሚሉት። እግዚአብሔር ይማራቸው። በእውነት እኛ ነው የሚማረን። እስኪ ደግሞ ሌላ እንቀጥል። ውሸት ነው። ኦርቶዶክስ ልጆቿን ወንጌል አታስተምርም። የእኛ ቤት ወንጌል ባወቁ ቁጥር ይጠነጥጣሉ። ብዘምርለትም ያንስበታል። ይኸው እና እንደዚህ ቁጭ አድርገው ደብተር ይዘ ስክሪፕቶ ይዘ ነጠላ ጋቢ ለብሰ ቁጭ ብለህ ስትማር የነበረው ታዲያ፣ ኬት የመጡ ሰዎች ናቸው ያስተማሩ? ቤተ ክርስቲያን ያፈራቻቸው ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌል የሰበከችላቸው የቤተክርስቲያኒቷን ትምህርት የመጽሐፍ ቅዱስን ትምህርት የተማሩ ከወንድሞች ናቸው፣ ቁጭ አድርገው ሲያስተምሩ የነበሩት። ጴንጤ አይደለም ከላይ ሲያስተምርህ የነበረው፣ ካህናቶቹ ዲያቆናቶቹ ኦርቶዶክሳውያን ናቸው። ታዲያቸው ቤተክርስቲያን ወንጌልን ባትሰብካቸው ለአንተ ዛሬ እንዴት እንደዚህ ቁጭ አድርገው ሊያስተምሩ ቻሉ? እንዳንተ አይነት ሰዎች አጋጣሚውን የሚጠቀሙ ሰዎችን ከሰዎች ጋር በማባላት አድቫንቴጁን የሚወስዱ ዛሬውን ፕሮቴስታንቶችን እየደገፍክ ነው እና በጣም እጅጉን ደስተኛ ናቸው። ነገ ደግሞ ትሰድባቸዋለህ። አንተን ተከትሎ የሚሄድ ገደል የሚገባ ነው። በነገራችን ላይና ይሄ የውሸት ክስ እንደሆነ በዚሁ አጋጣሚ ለማሳየት ነው። በእርግጥ ይታወቃል፣ ግን በደንብ ደግሞ ለማሳየት ነው። አንዳንድ ሾርት ሚሞሪያም ሰዎች አሉ፣ ነገሮችን ቶሎ የሚዘነጉ እዚህ ጋር ስትሄድ ሆ የሚል እዚህ ጋር ስትሄድ ሆ የሚልሃል። እና ከዛ አንጻር ባይሆን ለአንተ ለወንድም የምመኝልህ ጌታ ኢየሱስ ክርስቶስ እንዲቀርብ፣ ከራስ ጋር እንዲያስታርቅ፣ ከእስራትህ እንዲፈታ፣ ጸጥና ዝግ ብለ እንድትኖር እንዲረዳ ነው። ዮኒ ማኛ ያ የሚል ሰውን ዮኒ ማኛ አታገኘው፣ አምልጫለሁ እንድሳደብ ምን እንድትል ነው? ያ ጊዜ አለፈ አከተመ። ያንን ሲናፍቀ የድሮ ቪዲዮዎች እያየ ተደሰት። እናጤኒሞ ምክንያቱም የቅድስና ሕይወትን ነው የምፈልገው። ከዚህ ሰዓት ጀምሮ የቅድስና ሕይወት የቅድስና ሕይወት ነው የራበኝኔ የዓለሙንም አይቼ አንጠፍጥፋያቸዋለሁ። የምፈልገውን ዓለም ላይ አርጌያለሁ። የቅድስና ህይወት ነው የጠማኝ። ትርጉም የለሽ ህይወት ኖሬዋለሁ፣ በደንብ አድርጌ ኖሬዋለሁ። ትርጉም የለሽ ህይወትን አንጠፍ ጥፌ በልቼዋለሁ፣ ኖሬዋለሁ፣ ተደንቄበታለሁ። ሶሻል ሚዲያ ላይ ንጉሥ ተብዬበታለሁ። እሱን ላይ ይቅርና ኢየሱስ ሆኖኛ አልፈልግም ልባል የዓለም አዳኙን ይዤ የሚያድነኝን ይዤ ሙሉ ነገር ይቀር። ትበሳጫለህ፣ ትናደዳለህ። ኢየሱስን ማግኘቴ ያናደዳችሁ ሰዎች ለምን ብላችሁ ጠይቁ። ዋይ ኢየሱስን ማግኘት የሚያበሳጭ ከሆነ ችግር አለ፣ የሃይማኖት ችግር አለ። ኢየሱስ የግል አዳኝ አድርጎ መቀ የሚያናድ ከሆነ ሃይማኖታዊ ችግር አለ፣ ብዥታ አለ። ብዥታው መጥራት አለበት። ብዥታው ይጥራን ያልነው የቁም እስረኛ ነው የምትደረገው። ኢየሱስ ብቻውን ያድናል ስትል ቤተ ክርስቲያን ደጅ እንዳትረግጥ ነው የምትባለው። ሀሳዊ ትምህርት ነው፣ የመናፍቅ ትምህርት ነው የምትባልበት ነው። ኢየሱስ ስሙ ለመጥራት ፓወር ያስፈልገዋል ደረትህን ነፍተህ ኢየሱስ ጌታ ነው ብለህ የመሰከርክ ጊዜ ታመልጣለህ። የምትፈራው ስም ነው፣ በጣም የሚያስፈራ ስም ነው፣ ጥበበኞች ብቻ የሚጠሩት ስም ነው። የተመረጡ ሰዎች ይጠሩታል፣ እሱ ሲመርጥ ነው። እንግዲህ ይህ ወንድማችን ዮናስ ከዚህ በኋላ በተሳዳቢነቴ ላስ ላስ በማደርገው በዛ አልታወቅም፣ በኢየሱስ ክርስቶስ ስም ሆኛለሁ፣ አምልጫለሁ እያለ የኦርቶዶክስ ቤተክርስቲያን ውስጥ ሆኖ ሲያደርገው የነበረውን የራሱን ክፋትና ጥፋት ቤተክርስቲያኒቱ እንዳስተማረችው አድርጎ ያቀርባል። አሁን ችግሩ እንደዚህ ነው። በተለይ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎች ቤተክርስቲያንን ነው ቀጥታ የሚከሱት። አሁን ለምሳሌ የኦርቶዶክስ ቤተክርስቲያን ተሳዳቢነትን ተገለባባጭነትን ወይም ደግሞ እሱ አሁን ተጸይፌዋለሁ፣ ከዚህ በኋላ ቅድስና ነው የሚፈልገው ያላቸውን ምግባሮች ሁሉ እንዳደርግ አስተምራት አቋሟም አይደለም። አቋሟም አይደለም ቤተክርስቲያን ተሐራሚነትን፣ ዝም ማለትን፣ ትህትናን እኔ በልጥ እኔ በልጥ ማለትን ትቶ ከኔ ይልቅ ወንድሜ ይናገር ማለትን ነው የምታስተምረው። በቤተክርስቲያኒቱ ትምህርት አልኖረም ማለት ነው ሰውየው። አሁን ኢየሱስ አግኝቻለሁ የሚለው ሰውዬ ቤተክርስቲያን ውስጥ ነኝ ባለ ሰዓት ኢየሱስ ክርስቶስን አላገኘውም። ያላገኘው ደግሞ በራሱ ችግር ነው እንጂ ቤተክርስቲያኒቱ አይደለም። ቤተክርስቲያኒቱማ ቀዲሳ፣ አቁርባ ልጅነትን ሰጥተዋለች። ያንን አምላኩን ጠብቆ የመያዝ ልጅነቱን አስጠብቆ የመያዝ የራሱ ድርሻ ነው ከዚህ በኋላ ማለት ነው። ስለዚህ ቤተክርስቲያኒቱ እንዴት አይነት የተባረከ እና የተቀደሰ ሕይወትን እየሰበከች እያስተማረች ሳይማር በቄ ላይ ቡየ ገባ ያንንም ያንንም እየተሳደበ እየኖረ ቤተ ክርስቲያኒቱ እንደዛ መረን ሄድ ብላ የለቀቀችው አስመስሎ መናገር አሁን ሄድኩበት ለሚለው ኢየሱስ አሁን ሄድኩበት ለሚለው ኢየሱስ ራሱ እየዋሸው ነው ማለት ነው። ምክንያቱም በፊት እሱ ዩ አሁን ያስጠላውን ኑሮ አሁን ይኖርበት የነበረ ያ አስጠልቶኛል ያለውን ኑሮ እንዲኖር ቤተ ክርስቲያኒቱ እንዳላስተማረችው አሁን አምኜበታለሁ ያለው ኢየሱስ እንደሚያውቅ ካመነ እሱ ራሱ ስህተት እየተናገረ እንደሆነ አምላኩ ያቅበታል ማለት ነው። ምክንያቱም እንደዛ አይነት አስተምሮ የለም በቤተ ክርስቲያን ዘንድ። እንደዛ አይነት አስተምሮ የለም። ዞሮ ዞሮ እንግዲህ ዮናስ ወንድማችን፣ ብትረጋጋ፣ ብትመለስ፣ ከእንደገና ዘወር ብለህ ብታይ ብታነብ ጥሩ ነው። እንጂ ወቅታዊ ወታዩ ጉዳዩንና ሆይ ሆይታውን አይተህ ከቅዱስ ቤተክርስቲያን ወተህ እባክህ ትሄድ እላለሁ፣ እኔ በበኩሌ ማለት ነው። ሰውየው አምሯልና፣ እንደዚህም እያለ እንደው ፕሮቴስታንቶች እባካችሁ፣ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ደሞ ባዳ ለራሱ አይጸልይም እንኳን ለእኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ። ውስጤ በጌታ ብቻ ነው፣ ውስጤ በጌታ ነው ግን ልጆች መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይህ እንድታቅ ጨካኝ አረመኔ ዲያብሎስ ያለበት ቤት አለ የጌታ የሆኑትን የሚያሳድ የጌታ የሆኑትን በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለ። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እሳቸውን እንደዚያ ያሳደደ የእኔ ልጆች እኔን፣ ይስደቡኝ እኔን ፈቅጃለሁ። ውስጤ ግን በጌታ እንድትሆነ እንድታቁት የናዝሬቱ ኢየሱስ ዛሬ የሚያድናል። ሊሆን አንድ ደቂቃ ልጸልይልን ክብር ለኢየሱስ ይሁን፣ ሃሌሉያ። በዚህ ማለዳ እግዚአብሔር አምላክ ደግሞ እንግዲህ ወንድማችን እንደዚህ ይላል። አንደኛ ይህ ሰውዬ ወጥቶ የሚሄደው ሙጽ አቡነ ገብርኤል ነቀፋና ትችት ስለገጠማቸው ነው ወይ፣ ከኦርቶዶክስ አስተምሮች ስለወጡ ነው ወይስ? ደግሞ አሁን ኦርቶዶክስ ውስጥ የሚቆየው መሆኑ ነው። መች ቆየ? ከሄደ መች ቆየ? ኦርቶዶክስ ዲን ነው፣ ክር አስሮ። አክቹሊ እሱ ክራ አድርጎ አይቼዋለሁ። ነገራችን ላይ ሰንሰለት ነው የሚያደርገው። ያም ሆነ ይህ እንደዚህ ማለቱ ትክክል አይደለም። ትክክል አይደለም። ኦርቶዶክሳዊነት ማለት ኢየሱስ ክርስቶስ ብቻ ማለት አይደለም። ኦርቶዶክስ ኢቭን ጴንጤ ማለት እኮ ኢየሱስ ብቻ ማለት አይደለም። ኢየሱስ ከሚለው ጀርባ የሚሰጡ የተለያዩ ትምህርቶች አሉ። የተለያዩ እይታዎች፣ አይዲዮሎጂያቸው፣ ዶክትሪናቸው አለ። ከኢየሱስ ባሻገር የሚያውቁት እውቀት አለ ማለት ነው፣ ጴንጤኛ የሆነ እውቀት። አሁንም ኢየሱስ ክርስቶስ የሚለው ስሙ እኮ አንድ ነው። እኛ ኢየሱስ የምንለውና እነሱ ኢየሱስ የሚለው ስሙ አንድ ነው አይደለም? ነገር ግን ያ ስም የሚወክለው ነገር የኔ ኢየሱስ እና የጴንጤዎች ኢየሱስ አንድ አይደለም። ለምሳሌ የጴንጤዎች ኢየሱስ የሚያማልድ ኢየሱስ ነው፣ የኔ ኢየሱስ ደግሞ የሚፈርድ ኢየሱስ ነው። ይሄ ልዩነት አለ ማለት ነው። ስለዚህ እኔ ዮናስ ልብ ብትገዛና እንደገና መለስ ብለህ ራስህን ብታይ ጥሩ ነው እላለሁኝ። ኦርቶዶክሳውያን ወንድምና እህቶች ይህንን ቪዲዮ ላይክ፣ ሼር፣ ኮፒሊንክ፣ ሪፖስት በማድረግ ለወንድማችን ለዮናስ ሙሉነህ ወይም ለዮኒ ማኛ አድርሱልኝ። መጽሐፍ ቅዱስ በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ ተመልከቱም፣ መልካሚቱ መንገድ ወዴት እንደሆነ ይስጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ ባለው አምላካዊ ቃል መሰረት አንተም ከዚህ በፊት ከነበርክበት ከእስልምናና ከፕሮቴስታንት ዓለም ወጠቅ መልካም በሆነችው መንገድ በኦርቶዶክስ ተዋሕዶ ቤተክርስቲያን ስትመላለስና ለነፍስህም ረፍት እያገኘህ እንደነበር ይታወቃል። ነገር ግን ከሰሞኑ በተነሱ አንዳንድ ወቅታዊ ጉዳዮች ምክንያት የተለያዩ ሐሰተኞች መናፍቃንና ሐሰተኞች ነቢያት ወደ አንተ በመምጣት አንተን ከምትወዳት እናት ቤተክርስቲያንህ አንተን ከምትወዳት እናትህ ከቅድስት ድንግል ማርያም ለመነጠል ብዙ ስራዎችን ሲሰሩ እንደነበር ስናይ ሰንብተናል። እኔ እንዳንድ ኦርቶዶክሳዊ ወንድም ይህንን እልሃለሁ። መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 2 ቁጥር አምስት ላይ የቀደመ ፍቅርህን ትታህልና የምነቅፍብ ነገር አለኝ እንደሚለው ወደ ቀደመችው ፍቅርህ ወደ ቀደመችው እናትህ ወደ ቅድስት ቤተ ክርስቲያንህ ትመለሰን ተመለሰን። እንደ አንድ ኦርቶዶክሳዊ ወንድም ጥሪን አቀርብልሃለሁ። በዚህ አጋጣሚ ላሉ ማንኛውም ጥያቄዎች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መልስ እንዳላት በዚ አጋጣሚ እናሳውቅህ እወዳለሁ። ጥያቄህን ማንኛውንም ጥያቄዎች መመለስ እንደምንችልም በዚህ አጋጣሚ ላሳውቅህ እወዳለሁ። ወንድማችን ወደ ቀደመችው ርትዕት ተዋሕዶ ቤተክርስቲያን ትመለዘን በእግዚአብሔር ስም ጥሪያችን እናስተላልፋለን። ተመለስ። እውነት ነው ወንድማችን፣ ዮናስ ተመለስ፣ እባክህ ተመለስ ነው የምንለው። ምክንያቱም መሄድ ቀላል ነገም ይኬዳል ከነገ ወዲያም ይኬዳል። ግን ችን ታላቅ ቤተክርስቲያን ሃይማኖትን ያህል ባህር ነገር ትቶ እንዲሁ በአንድ ነገር አቡነ ገብርኤል ትችት ገጠማቸው በሚል እና ይህን የወጡን ግርግር ተጠቅሞ መሄድ ትክክል አይደለም። የማሰቢያ ጊዜ ያስፈልገዋል። የመማሪያ ጊዜ ያስፈልገዋል። ጥያቄዎችን የማጥሪያ ጊዜ ያስፈልገዋል። ጥያቄ ሊነሳበት ይችላል ይሄ ሰው። ስለዚህ ጥያቄዎችን ከሊቃውንት ቤተክርስቲያን እየጠየቀ ከወንድሞች ከእህቶች እየተማረ ከቤተክርስቲያን ቁጭ ብሎ ተምሮ ጥያቄዎቹ ካልተመለሱለትና ፈተናው ከበዛበት ሊሄድም ይችላል ማለት ነው። ነገር ግን ጥያቄዎቹ በትክክል ስለሚመለሱ መጽሐፍ ቅዱስን በትክክል ከማንበብ ከማስተማር በላይ ስለምትኖረው ቤተክርስቲያን ይህን የምንለው እውነት ነው። በኢየሱስ የኢየሱስ ክርስቶስ ስም ምንም አይሰበክም የምትሉ ሰዎች እግዚአብሔር ይርዳችሁ በእውነት ማለት ነው። ምክንያቱም ሙሉ ነገሯ ኢየሱስ ክርስቶስን ነው የሚሰው ከቤተክርስቲያን ቤተክርስቲያን ስንገባ የኢየሱስ ክርስቶስ ስዕነ ስቅለት ነው የምናየው። ስንገባ የእርገቱን ስዕል የትንሣኤውን ስዕል ነው የምናየው። ቤተክርስቲያንስ በየጉልላቱ መስቀሉን ነው የምናየው። ቤተክርስቲያን ውስጥ ሙሉ የክርስቶስ ነገር ነው የሚሰበከው፣ ሙሉ ማለት ነው። ስጋውን ነው የሚቆረሰው፣ ደሙ ነው የሚፈሰው። እዛ ቤተክርስቲያን ውስጥ ስጋውን እንበላለን፣ ደሙን እንጠጣለን፣ ከእሱ ጋር እንዋሃዳለን። ወንጌሉ ይነበባል፣ ስሙ ይሰበካል። ሌሊቱን ሙሉ የእሱ ስም ነው ሲጠራ የሚያድረው። ይህንን እውነት ለመደበቅ እንደው በግድ ለመደበቅ ካልሆነ በቀር ኢየሱስ ክርስቶስን በጠራ ሁኔታ በድንግዝግዝ አይደለም፣ በጠራ ሁኔታ የምታውቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። እና እባክህ መሄድ ይደርሳል፣ ነገም ይኬዳል። ግን ትንሽ ቆየት ብለህ ብትማር ጥሩ ነው እላለሁ። ይሄ የኔም ወንድማዊ ጥሪ ነው ማለት ነው። እስኪ ከአባታችን እንማር። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽዮስ ስጋ ቅዱሶች ወኪያ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮዋ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወይም ምን ትኒ ላይሌኪ ማለት ምን ማለት ነው? እስኪ የተማራችሁ አልብኪ ነውር ወይ ምን ትኒ ላይሌኪ። ሶሎሞን አንጽዮ ስጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባህረ መለኮቱ አቃጥሉ በላባት ይጠፋ ነበረ ይላል። ሰማቸዋል ግን ካካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል። ደካማኝ ካሞ እነሱ ግን ግዙፍ ስጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ይጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ አና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለው ለዚህ ነው።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 ወኮነ ሰማይ ዓለመ ዓለምኒ ሰማይ በለተ ልደት፣ ሰማይ ምድር ሆነ ምድርም ሰማይ ሆነ፣ ጽናራያም ጎል ሆነ ጎልም ጽናራያምን ሆነ። እስመ እግዚአብሔር ከሆነ ሰማ በታይቱ በምላት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ ሰብኒ አንበሮ ውስተ አርያም ተዋርዶ ተሰዶ አንጠሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህሬ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽናሪያም ታየ አስተሬ በሰማይ ሰማይ ኮነ ይላሉ መዘምራኑ አትሉም እንዴ? አስተርእዮ በሰማይ ሆነ። ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋሕዶ ተቃል አንድ አካል አንድ ባሕርይ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንወረጽ ብርሃን ተገለጠ። እንግዲህ የኦርቶዶክሳዊ ትምህርትን እየተማርን ከአባቶች ቁጭ ብለን እየተረዳን መጽሐፍትን እያገላበጥን መጽሐፍ ቅዱሱን እያነበብን በኦርቶዶክሳዊ ዶግማ በኦርቶዶክሳዊ ሃይማኖት ጸንተን እንድንኖር እግዚአብሔር ርዳን። አመሰግናለሁ።